ባል ቦሌ ጃፓን ላይ በቅናሽ ዋጋ የሚሸጡ ባለ አንድ እና ባለ ሁለት መኝታ ቤቶችን ባለ አንድ አንድ መኝታ በ6.1 ሚሊዮን ብር ሙሉ ዋጋ ባለ ሁለት መኝታ በ8 ሚሊዮን ብር ሙሉ ዋጋ መግዛት ለምትፈልጉ፣ ይህንን ቪዲዮ አይታችሁ ሳትጨርሱ የትም እንዳትሄዱ። ሰላም ጤና ይስጥልኝ። በውስጥም በውጭም ያላችሁ ይህንን ቪዲዮ የምታዩ በያላችሁበት የከበረ ሰላምታ ይድረሳችሁ። ይህ ስለ ቤት የተሰኘ የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ ከቤት ጋር የተያያዙ መረጃዎችን ወደ እናንተ እናደርስበታለን። ሰብስክራይብ በማድረግ ቤተሰብ ስለሆናችሁን እናመሰግናለን። ዛሬ ይዤላችሁ የመጣሁት የቤት መረጃ በመሃል ቦሌ ጃፓን ላይ በቅናሽ ዋጋ እየተሸጡ የሚገኙ ባለ አንድና ባለ ሁለት መኝታ ቤቶችን ናቸው። እንግዲህ እነዚህ ቤቶች የሚገኙት ቦሌ ጃፓን ከስኩል ኦፍ ቱሞሮ ትምህርት ቤት አጠገብ እየተገነባ በሚገኝ ሌላ ስራ ትወልድ አፓርተማ ላይ የሚገኙ ቤቶች ናቸው። እንግዲህ ይህ አፓርትመንት በውስጡ ለመኖሪያ የሚያስፈልጉ አሚኒቲዎችን እና መሰረታዊ መገልገያዎችን የሚያሟላ እንዲሁም ሁለት ፍሎር የመኪና ማቆሚያ በውስጡ ያካተተ ሙሉ በሙሉ ለመኖሪያ ብቻ የሆነ አፓርታማ ነው። ታዲያ እዚህ አፓርታማ ላይ በፍሉር አራት ቤት ብቻ ያለው ሲሆን በባለ አንድ እና በባለ ሁለት የካሬ አማራጭ ማግኘት ትችላላችሁ። ባለ አንድ መኝታ በ88 ካሬ፣ ባለ ሁለት መኝታ በ115 እና በ121 ካሬ ማግኘት ትችላላችሁ። አሁን ላይ የእነዚህ ቤት ዋጋ 20% ለሚከፍል በካሬ በ90 ሺህ ብር፣ 100% ለሚከፍል ደግሞ በካሬ በ70 ሺህ ብር እየተሸጠ ነው የሚገኘው። በዚህም ሁኔታ ባለ አንድ መኝታ 88 ካሬ 20% ለሚከፍል ጠቅላላ ዋጋ 7.9 ሚሊዮን ብር ቅድመ ክፍያ 20% 1 ሚሊዮን 500 ሺህ ብር 100% ለከፈለ በካሬ በ70 ሺህ ብር ጠቅላላ ዋጋ 6.1 ሚሊዮን ብር ይሆናል ማለት ነው። ባለ ሁለት መኝታ 115 ካሬ 20% በቅድሚያ ለሚከፍል በካሬ በ90 ሺህ ብር ጠቅላላ ዋጋ 10.3 ሚሊዮን ብር ቅድመ ክፍያ 20% ሁለት ሚሊዮን ብር 100% ለሚከፍል በካሬ በ70 ሺህ ብር በጠቅላላ ዋጋ በ8 ሚሊዮን ብር ለሽያጭ ቀርቧል እየተሸጠ ይገኛል ማለት ነው። እንግዲህ ይህ አፓርትመንት አሁን ላይ ግንባታው ተጀምሮ የቤዝመንት ስራ ላይ የሚገኝ ነው። በሁለት ዓመት በፍጥነት ተጠናቆ የሚረከብ ይሆናል ማለት ነው። እንግዲህ ይህ ሪልስቴት ስቴት ከዚህ ቀደም ቦሌ ስካይላይት ፊት ለፊት እንደዚሁ ባለ 14 ወለድ አፓርታማ ገንብቶ ለማስረከብ እየተቃረበ የሚገኝ ድርጅት ነው ማለት ነው። እንግዲህ እነዚህም ቤት ቅናሹን ተጠቅማችሁ መግዛት ለምትፈልጉ በውጭም በውስጥም ያላችሁ ለበለጠ መረጃ በ0915 94 6295 ላይ በቀጥታ እንዲሁም በዋትሳፕ ትደውሉ ሙሉ መረጃ ማግኘት ትችላላችሁ። ለሳይት ቪዚት ቀጠሮ ማስያዝ ትችላላችሁ ማለት ነው። እንግዲህ የዛሬ የቤት መረጃ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ቀጣይ በሌላ የቤት መረጃ እንገናኛለን። እስከዛው ድረስ መልካም ጊዜ ሰናይ።